ማስለን ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜና ነሆ። በቅድሚያም አርዕስተ ዜና፣ ኢትዮጵያ ዘላቂ ልማት ግቦችን ያለው ኢንዱስትሪ መር ኢኮኖሚ ለመገንባት የምታደርገው ጥረት በአፍሪካ አጉር ተምሳሌት እንደሚያደርጋት የተባበሩት መንግስታት ጉባኤ ፕሬዚደንት ፒተር ቶምሰን ተናገረው። ሀገር አቀፍ የፖለቲካ ፓርቲዎች የሚያካሄዱት ድርድር ማን በአደራዳሪነት ይምራው በሚል አጀንዳ ላይ ከስምምነት ሳይደርሱ ቀሩ። በሶማሊያ የተገኘውን ሰላምና መረጋጋት ቀጣይ ለማድረግ በሴቶች ሁለንትና እንቅስቃሴ ላይ አሉታዊ ጫና የሚፈጥሩ አሰራሮችን ማስወገድ እንደሚገባ የአፍሪካ ሕብረት አሳሰበ። አብራችሁን ቆዩ። መሰለ ገብረውት ነኝ። ኢትዮጵያ ዘላቂ ልማ ግቦችን ከራሷ ፖሊሶች ጋር በማጣጣም ወደ ኢንዱስትሪ የምታደርገውን መዋቅራዊ ሽግግር ለታዳጊ ሀገራት ተምሳሌት እንደሚያደርጋት የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ፕሬዚደንት ፒተር ቶምሰን ገለጹ። ለሁለት ቀናት ይፋዊ የሥራ ጉብኝት ወደ አዲስ አበባ የመጡት ፕሬዚደንቱ ከኢፌዴሪ ፕሬዚደንት ዶክተር ሙላቱ ተሾመ ጋር ተወያይተዋል። በውይይታቸው ኢትዮጵያ በተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል ውስጥ ያላት ተሳትፎና በቀጠናው ሰላምና መረጋጋትን ለማስፈን የምታደርገው ጥረት የሚደነቅ መሆኑን ፒተር ቶምሰን ተናግረዋል። 17ቱን ዘላቂ የልማት ግቦች ተግባራዊ ለማድረግ የምታደርገውን እንቅስቃሴ አጠናክራ እንድትቀጥልን ጠይቀዋል። የተባበሩት መንግስታት ድርጅትም አስፈላጊውን ድጋፍ ያደርጋልም ብለዋል። ፕሬዚደንት ዶክተር ሙላቱ ተሾመ በበኩላቸውም ግቦቹን ተግባራዊ በማድረግ ኢትዮጵያ ያስመዘገበቻቸውን ለውጦች አብራርተውላቸዋል። ኢትዮጵያ በተባበሩት መንግስታት ድርጅት ውስጥ የምታደርገው ሁለንተናዊ እንቅስቃሴ አጠናክራ እንደምትቀጥል ፕሬዚዳንቱ መግለጻቸውን ውይይቱን የተከታተሉት የውጭ ጉዳይ ሚኒስትር ዓለም አቀፍ ድርጅቶች የሰላምና ጸጥታ ዳይሬክተር ወይዘሮ ፉርቱና ዲባኮ ተናግረዋል። ሪፖርተራችን ፋይቨን ተሾመን ተዘገበችው። በተመሳሳይ ዜና የጉባኤው ፕሬዚደንት የቦሌ ለሚ ኢንዱስትሪ ፓርክን ጎብኝተዋል። ሪፖርተራችን አየለ ጌታችሁ ተከታትሎታል። የተባበሩት መንግስታት ጠቅላላ ጉባኤ ፕሬዝዳንት ፒተር ቶምሰን በኢትዮጵያ እያደረጉት ያለው የሁለት ቀናት የስራ ጉብኝት አካል ነው በቦሌ ለሚ ኢንዱስትሪ ፓርክ ያደረጉት ጉብኝት። ፕሬዝዳንቱ በኢንዱስትሪ ፓርኩ የሚገኙት የቬንተስ ኢቲፒ ጋርመንት ፋብሪካና ጆርጅ ሹ የጫማ ፋብሪካን ከጎበኙ በኋላ በሰጡት አስተያየት መንግስት ሀገሪቱን ወደ ኢንዱስትሪ መር ኢኮኖሚን ለማሸጋገር የያዘውን ቁርጠኝነት አድንቀዋል። ወደ ኢትዮጵያ የመጣሁበት አንዱ ምክንያት የዚች ሀገር መንግስት ዘላቂነት ያለው የኢንዱስትሪ ሽግግርን እየተገበረ መሆኑን ሰምቼ ነው። ዛሬ ባይኔ ያረጋገጥኩት በጎበኘኋቸው የጋርመንትና የጫማ ፋብሪካዎች ዘላቂነት ያለው ኢንዱስትሪ ግንባታ ላይ ያለች ሀገር መሆኗን ነው። በዚህ ረገድ ኢትዮጵያ ከአፍሪካ አህጉር የመሪነቱን ሚና ወስዳለች ማለት ይቻላል ኢትዮጵያ በጥቂት ዓመታት ውስጥ የኢኮኖሚ መሰረቷን ወደ አምራች ኢንዱስትሪ ማሸጋገር እንደምትችልም ጠቁሟል በጉብኝቱ ወቅት በፋብሪካዎች ውስጥ የተመለከቱት ምቹ የስራ ሁኔታንም እንዳስደስታቸው ገልጿል ሀገሪቱ የታዳሽ ኃይል ምንጭ ላይ ትኩረት በማድረግ ኢኮኖሚዋን ለመገንባት የምታደርገው ጥረት የሚደገፍና የመንግስታቱ ድርጅት የሚያበረታታው መሆኑንም ገልጸዋል ለእኔ ዘላቂነት ያለውን ልማት ስናስብ የሥራ ዕድልን መፍጠር መቻሉን ማሰብ ግዴታችን ነው ብዬ አምናለሁ። በዚህ ፓርክ ውስጥ አራት ሺ የሚሆኑ ዜጎች የሥራ ዕድል ተፈጥሮላቸው ሲሰሩ፣ ቋሚ ደሞዝተኞችም ሆነው መመልከት መቻሌ አስደስቶኛል። ይህ ነው ዘላቂነት ያለው የኢንዱስትሪ ሽግግርና እኛም ልንደግፈውና ልናበረታተው የሚገባን። ፕሬዚዳንቱ አክለውም ኢትዮጵያ ድህነትን ለመቅረፍና ለዜጎች ስራ እድል የሚፈጥሩ ፕሮጀክቶችን ለማስፋፋት በምታደርገው ጥረት የመንግስታቱ ድርጅት ድጋፍ እንደማይለይ ያገልጿል። በዚህ ኢንዱስትሪ ውስጥ ያየሁት ሌላኛው ጥሩ ነገር መሰረቱን በታዳሽ ኃይል ላይ ያደረገ መሆኑ ነው ሀገሪቱ ከውሃ፣ ከንፋስ፣ ከጂኦተርማልና የመሳሰሉ የታዳሽ ኃይል ምንጮች ላይ ትኩረት ማድረጓ የ21ኛው ክፍለ ዘመን የዘላቂ ልማት ትኩረት አቅጣጫን እየተገበረች መሆኑን ያመላክታል። ይህን በማየቴ ደስተኛ ነኝ። ፒተር ቶምሰን በ71ኛው የተባበሩት መንግስታት ጠቅላላ ጉባኤ ፕሬዚዳንት ሆነው የተመረጡ ሲሆን እስከ ቀጣዩ ዓመት ድረስ የጉባኤው ፕሬዚዳንት ሆነው ያገለግላሉ። ሀገር አቀፍ የፖለቲካ ፓርቲዎች የሚያካሄዱት ድርድር ማን በአደራዳሪነት ይምራው በሚል አጀንዳ ላይ ከስምምነት ሳይደርሱ ቀሩ። ፓርቲዎቹ በጉዳዩ ላይ ዳግም ለመምከር ሚያዝያ ሁለት ተስማምተዋል። ሙባረክ መሐመድ ኢህአዴግን ጨምሮ 22 ሀገር አቀፍ የፖለቲካ ፓርቲዎች የሚያካሂዱትን ድርድር ማን በአደራዳሪነት ይምራው በሚለው አጀንዳ ላይ ለሰባተኛ ዙር ከመድረክና ማዕድ በስተቀር ሁሉም የፖለቲካ ፓርቲዎች ውይይት አካሂደዋል። በስድስተኛ ዙር ውይይታቸው ላይ አብዛኞቹ የተቃዋሚ የፖለቲካ ፓርቲዎች ድርድሩ በገለልተኛ ወገን ይመራ ሲሉ፣ ኢህአዴግ ደግሞ በፖለቲካ ፓርቲዎች በራሳቸው በዙር ይመራ የሚል የተለያየ አቋም በመያዛቸው ለቀጣይ ውይይት ለማካሄድ ነበር የተስማሙትም። ለሰባተኛ ጊዜ ባካሄዱት ውይይት ደግሞ ቅንጅት፣ መኢብን፣ ኢድሃን፣ ኢድሀ፣ አትፓ፣ ወኢዴፓና አንድነት ድርድሩ በዙር በፖለቲካ ፓርቲዎች ሊመራ ይገባል በሚለው ሀሳብ ተስማምተዋል። ኢህአዴግ ማይዳስሳቸው ተቋማት ሊኖሩ ስለማይችሉ ከፓርቲዎች የሚታመን ሌላ ኃይል ይኖራል ብለን ስላልገመትና ስለተወያየንበት ስላጸደቅ ነው። አሁን ፓርቲዎች በዙር መጀመሪያ ላይ ባቀረብነው ሰነድ ላይ መሰረት አድርገን ሶስት ሶስት ፓርቲ እየዞረ ስብሰብ ሆኖ ማደራደር እንዳለበት ነው። እኛ እንግዲህ በስራ አስፈጻሚ ደረጃ ያየነው አገር ሀገር ሰላም ባለበችበት ጦርነት በተለበት ሌላ ግብ ግድግድ ባልተፈለበት አደራዳሪ እንዴት ይገባል? የሚል አቋም ዘንድ በዚህ ፊትን ተከራከረ ንክዚህ ለአንድነትና ዲሞክራሲ ፓርቲ በዙር መሆኑን ይደግፋል እና ይሄ የፓርቲ አቋም መሆኑን በግልጽ ለማድረግ ነው መሰለኝ። አደራዳሪ ምን አያስፈልግም። ሰላማዊ ህጋዊ ህጋዊ ማነገር ከህገ መንግስቱ ነው ምንመራ። ሁለተኛ ነገር ሰላማዊ ነገር ያው ትግላችን ሰላማዊ ባህሪ ስላለው ሌላ ኢንተርቬንሽን አያስፈልግም። የማቀርበውን አጀንዳ ተነጋግረን ተነጋግረን ተደራድረን የማመንና የማሳመን የሀሳብ ትግልን ነው። የኦሮሞ ህዝብ ዴሞክራሲያዊ ፓርቲ በበኩሉ በስድስተኛ ዙር ይዞት በነበረውና ድርድሩ ፓርቲዎች በዙር ሊመራ ይገባል በሚለው አቋሙ ቀጥሏል። በሌላ በኩል ኢዴፓ፣ ሰማያዊ፣ ኢራፓ፣ መያድ፣ ኢባአን እና መኢዴፓን የያዘው ስድስቱ የፖለቲካ ፓርቲዎች ስብስብ ድርድሩን ካለገለልተኛ አደራዳሪ ወገን አናካሄድም በሚለው አቋሙ እንደሚጸና አስታውቋል። ለፓርቲ አባላቶቻችንና ደጋፊዎቻችን አጠቃላይ የድርድሩን ጉዳይ መግለጽ እንፈልጋለን። ስለዚህ ከዚህ አኳያ የሌሎችን ሀሳብ እያከበረን ይሄ የኛ የልዩነት ሀሳብ ድርድሩን እንደማያስቆመው በመገመት ስድስቶቻችን ያለ አደራዳሪ የሚደረግ ድርድር ውጤት ሊያመጣ አይችልም የሚል ግንዛቤ ስለጨበጥን በዚህ ጉዳይ ላይ የኢህአዴግ መልስ ካለው ተቀብለን ገዥው ፓርቲ ኢህአዴግ ግን ድርድሩ በራሳቸው ፖለቲካ ፓርቲዎች በዙር ሊመራ ይገባል የሚለውን ሀሳቡን እንደማይቀይር አስታውቋል። ኢህአዴግ ከማንም አደራዳሪ በላይ እዚህ ላላችሁ ተቃዋሚ ፓርቲዎች እውቅናና ክብር የሚሰጥ ስለሆነ ከእናንተ ጋር መደራደር በቂና አስፈላጊ ነው ብሎ ያምናል። ስለዚህ የእናንተን ሀሳብ ከእናንተ ሰምቶ እናንተን አክብሮ ምላሽ መስጠት ማንም ስጥ ከሚለን በላይ ስለምናምን ድርድሩን በጀመርነው መንገድ እናንተና እኛ በዙር እንምራው። በዙር አይሆንም ሰብሰብ ብለን እንምጣለን ካላችሁም፣ ባላተራሊ እንምራው በግልም እንነጋገራለን ካላችሁም፣ በሶስተኛ ደረጃ እንምራው እኛ ራሳችን በቂዎች ስለሆንን ሶስተኛ ወገን አያስፈልገንም። ኢህአዴግ በዚህ ጉዳይ ላይ የመጨረሻ አቋሙ ይሄ ነው። ፓርቲዎቹ በሰባተኛ ዙር ውይይታቸው አደራዳሪን በሚመለከተው አጀንዳ ባለመስማማታቸው ለመያዝያ ሁለት ዳግም ለመወያየት ቀጠሮ ይዘዋል። ታላቁ የኢትዮጵያ ህዳሴ ግድብ ለኢትዮጵያና ለሱዳን ህዝቦች የጋራ ብልጽግና ከፍተኛ አስተዋጽኦ እንደሚኖረው የሱዳን ፓርላማ አባላት ተናገሩ። በሱዳን ፓርላማ የደህንነት ኮሚቴ ልኡካን ቡድን ከህዝብ ተወካዮች ምክር ቤት አፈጉባኤ አቶ አባዱላ ገመዳ ጋር ውይይት አድርገዋል። ቡድኑ ከአፈ ጉባኤው ጋር በነበረው ቆይታ ሁለቱ ሀገራት የጀመሩትን የልማት ትብብር ልላቀ ደረጃ ለማሸጋገር አቻ ፓርላማዎች ሊኖሯቸው ስለሚገባ ሚና መክረዋል። ታላቁ የኢትዮጵያ ህዳሴ ግድብን በአካል ተገኝተው የመጎብኘት ፍላጎት እንዳላቸው የተናገሩት የልዑካን ቡድኑ አባላት በኢትዮጵያ እያደረጉት ያለው ጉብኝትም የሁለቱን ሀገራት ግንኙነት ይበልጥ ለማጠናከር አስተዋጽኦ ይኖረዋልም ብለዋል። አፈጓባይ አባሩላ ገመዳ በኩላቸው ግድቡ ሁለቱንም ሀገራት ተጠቃሚ የሚያደርግ በመሆኑ ሊደግፉት እንደሚገባ አሳስበዋል። የሁለቱን ሀገራት የህዝብ ለህዝብ ግንኙነት ለማጠናከርም አቻ ፓርላማዎቹ በጋራ ሊሰሩ እንደሚገባም ገልጸዋል። ዘገባዊ ህዝብ ዘርካዎች ምክር ቤት ነው። ከውጭ ወደ ኢትዮጵያ የገባውና በዋናነት በበቆሎ ላይ ጉዳት የሚያደርሰው ፎል አርሚ ወርምን ለመቆጣጠር ጥረት እየተደረገ መሆኑን የእርሻና ተፈጥሮ ሀብት ሚኒስቴር አስታወቀ። በተባይ ቁጥጥር ዙሪያ ለዘርፉ ባለሙያዎች ስልጠናት ሰጥተዋል። ተስፋ ባት በሰሜን አሜሪካ ከመቶ አመታት በፊት ነበር የተከሰተው። ከ80 በላይ የተለያዩ የሰብል አይነቶችን የሚያጠቃው ፎል አርሚ ዋርም ይህ የተምች አይነት በቆሎን በዋናነት ያጠቃል። አሜሪካ መጤ የተምች የሚል ጊዜያዊ ስያሜም ተሰጥቶታል። ይህ አውዳሚ ተባይ ባለፈው የፈረንጆች አመት በምዕራብ አፍሪካ ክፍል ናይጄሪያ ተከሰተ። ከዚያም የምስራቅ አፍሪካዎቹን ታንዛኒያ፣ ኡጋንዳና ኬንያን አዳርሶ በኢትዮጵያን በደቡብ ክልል ሶስት ዞኖች ተከስቷል። ጀምሪያ የተከስተው በዚህ በደቡብ ክልል በሸካ ዞን የኪ ወረዳ ሾሻ የሚባል ቀበሌ ላይ ነው ተከስተዋየ። ነው ተባዩ ስታይ ከነባር ከነበረው ከስቶክ ቦረር ጋር በተወሰነ ደረጃ በጥቃት አይነቱ የሚመሳሰል፣ ነገር ግን ባበላሉ በሚያደርሰው ጥቃት ከፍተኛ የሆነ እና ቅጠሉ ሙሽራውን የሚያጠቃ አደገኛ ተባይ ነው። ይህን በዚህ አይነት ነው ያገኘ ነው። እንደ ደረሰው ወዲያውኑ ባለሙያዎች ወደ ቦታው በመዘጋጀት በሽታው በትክክል መከሰቱን ከታወቀ በኋላ አስፈላጊ ዚት እያደረግም ስም ለቆየን ቀደም ብሎ ኢንፎርሜሽን ስለነበረን ለዚህ የሚያስፈልገው የግብአት የሌላ አቅርቦት ተዘጋጅተን ኦልሬዲ ባለሙያዎችም ግብአቱም ወደ ክልሉ እና ወደ ዘኖቹ በማውረድ የመከላከል ስራ ተጀምረዋል። በዘጠኝ ወረዳዎች ከ1250 ሄክታር በላይ የበቆሎ ማሳ ላይ የተከሰተው አሜሪካ መጤ ተምች ወደ ሌሎች የሀገሪቱ አካባቢዎች እንዳይስፋፋም የመቆጣጠር፣ የግንዛቤ ማስጨበጥና የመከላከል ተግባራት እየተከናወኑ ነው። የእርሻና ተፈጥሮ ሀብት ሚኒስቴር የስራ ኃላፊዎች ከሁሉም ክልሎች የተወጣጡ የግብርና ባለሙያዎችና ከተለያዩ ዩኒቨርሲቲዎች የመጡ ምሁራን የዚሁ አንድ አካል የሆነ ውይይት በቢሾፍቱ ከተማ አካሂደዋል። ከተምች ከምናቀው ተምች ከድሮ እዚህ አፍሪካ ውስጥ የሚታወቀው ተምች የከፋ ነው። ምክንያቱም እስከ ፍሬ የያዘውን በቆሎ ድረስ ነው የሚያጠቀው። ከሁሉም ሰብሎች በቆሎን ይመርጣልና ና በበቆሎ ደግሞ ለእኛ ሴኪሪቲ ክሮፓችን እንደ አገር ህዝቡ በጣም ዲፔንድ የሚያደርግበት ከፍተኛ ምርት የምናገኝበት አንደኛ ሰብላችን እዛ ላይ ነው አደጋው ይመጣሉ። ና እነዚህ አደጋዎች እንዳይጨምሩ በጥንቃቄ እየሰራ አገሪቱን ፕሮቴክት የምናደርግበት ሁኔታ ሙር ዲቫይስ ማድረግ አለብን ከላይ ከፍተኛ ፖሊሲ ሜከሮች ጀምሮ እስከታች ያለው ባለሙያ ማለት ነው። እንደዚህ መጠ የሆኑ ተዛማኝ ተባዮች ሲሆኑ ብቸኛው አማራጭ የመጀመሪያው ትልቁ ኬሚካል ነው። ቀጥሎ ያለው ደግሞ በህብረተሰብ ደረጃ ማስሞብላይዝ ተደርጎ ህዝቡ በአካል ተባዩ ያጠቃቸውን ከነ ተባዩ የሚያስወግዱበት ሁኔታ ነው። ሌላው የቁጥጥርና ክትትል መሳሪያዎች አሉ። በሌላ በኩል ግን በሀገር ደረጃ በተለይ ኬሚካል አሁን ብናዝ ከውጭ ማስመጣት ጊዜ የሚወስድ ስለሆነ በአዳሚቱሉ ኬሚካል ማዘጋጃ አክሲዮን ማህበር በኩል ወደ ተጨማሪ 35 ሺ አካባቢ አለን። አሁን ተጨማሪ 20 ሺህ ሊትር እንዲያስገቡልንና ፎርሙሌት አድርጎ በሳምንት እንዲያዘጋጁ ተደርጓል። በኢትዮጵያ ከ2004 ዓ.ም ወዲህ የአየር ንብረት ለውጥን ተከትሎ የቲማቲም፣ የዝንጅብል፣ የበርበሬ፣ የባቄላና የበቆሎ በሽታዎች ከውጭ መግባታቸውን የእርሻና ተፈጥሮ ሀብት ሚኒስቴር መረጃ ያመለክታል። የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ የጀመራቸውን የልማት ጉዞዎች ለማስቀጠል የድርሻቸውን እንደሚወጡ በቢሾፍቱ ከተማ የሚገኙ የድርጅቱ አባላት ተናገሩ። በባሉ ላይ እንደተገለጸው የከተማው አስተዳደር ወጣቶቹን ተጠቃሚ ለማድረግና ሴቶችን ወደ አመራርነት ለማምጣት እየሰራ ነው። የመራደም ተጨማሪ ዘገባ አለ። የኦሮሞ ህዝቦች ዴሞክራሲያዊ ድርጅት ኦህዴድ 27ኛ ዓመት የምስረታ በዓል በክልሉ በተለያዩ ቦታዎች እየተከበረ ይገኛል። የቢሾቱ ከተማ አስተዳደርም የድርጅቱን 27ተኛውን የምስረታ በዓል በተለያዩ ዝግጅቶች አክብረዋል። በበዓሉ ላይ የተሳተፉ የድርጅቱ አባላትና ደጋፊዎች ድርጅቱ የጀመራቸውን የልማ ጉዞዎች ለማስቀጠል የድርሻቸውን እንደሚወጡም ገልጸዋል። መፈታት አሉባቸው ያላቸውንም ጥያቄዎች አንስተዋል። በዚህ ድርጅት ላይ እንቅፋት እየሆኑ ያሉት ህገ ወጥ ደላሎች አርሶ አደሩን በማታለል ከመሬቱ እያፈናቀሉት ነው። ይሄ በደንብ መታየት አለበት። እነዚህ ህገ ወጥ ደላሎችም መንግስትና ህዝብን እያጣሉ ያሉ ናቸው። አርሶ አደራችንን በማታለል ትንሽ ነገር አሳይተው በዋጋ የማይተካ መሬቱን የሚወስዱ ህገወጥ ደላሎች ብዙ ናቸው በዚህ ተግባር ላይ የተሳተፉ 150 ግለሰቦችን በህግ ተጠያቂ ተደርገዋል መንግስት እያደረገ ያለውን ጥረት ህዝቡ ከጎን በመቆም መደገፍ አለበት እንደ ከተማችን እንዲህ በጋራ ተሰባስበን የወዲድን የምስረታ በዓል ስናከብር ድርጅቱ ያሳለፈውን ውጣ ውረድ በማስታወስ ብቻ ሳይሆን በቀጣይ ድርጅቱ እንዴት መጠናከር እንዳለበት በማሰብ ሊሆን ይገባል። ጉማ ይወዱበን ኬሰቱ ዱበርቶን ደርገጎኒ በእውነት ለመናገር ሴቶችንና ወጣቶችን በተመለከተ ባለፉት ስርዓት የነበረውን ሁላችንም የምናውቀው ነው። አሁን ግን ለሴቶችና ለወጣቶች ሰፊ የትምህርት እድል አግኝተን ለአመራርነት ቦታ ደርሰናል። ይህም የድርጅቱ ውጤት ነው። አሁንም መንግስት የወጣቱን ችግር ለመፍታት ትኩረት ሰጥቷል። እኛም ይህን ድል ተጠቅመን ራሳችንን ለማሳደግ ከድርጅቱ ጎን መቆም አለብን። ዳባ ኬኛ ኬሰት ረኮወን ቢቅላ ሀዋሰን አደን ጉታ ዱፈን ረኮወን ሀማቶ ተአን በድርጅታችን ውስጥ እየታዩ ያሉና ድርጅቱን ከህዝብ ለመለያየት ምክንያት የሚሆኑ ችግሮችን በየደረጃው ለማስተካከል እየተሰራ ነው። በጥልቅ ተሃድሶ መንፈስ የተለዩ ተደራራቢ ችግሮችን ለመፍታት እንዲሁም ወጣቱና ሴቶችን ወደ ስራ ለማስገባትም እየሰራን ነው። አባላቱም የኦሮሞ ታሪክና ባህልን ለማሳደግ ድርጅቱ ትልቅ አስተዋጽኦ ማበረከቱን ገልጸው ይህም ተጠናክሮ እንዲቀጥል አስገንዝበዋል። በአዲስ አበባ ከተማ የመንገድ ጥገና ስራ እየተከናወነ ይገኛል። ይህ የመንገድ ጥገና ስራ በምን ደረጃ ላይ ነው? ከአረብ ሀገር ተመላሽ ወጣቶችን ጨምሮ በአዲስ አበባ በርካታ ወጣቶች ተደራጅተው እየሰሩ የሚገኙበት አንዱ ሳይት ይህ የሰሚት ሳይት የሚባለው ነው። በዚህ ሳይት ለመሆኑ ወጣቶቹ ምን ያህል ተጠቃሚ ናቸው? በአዲስ አበባ ከሰባ በላይ ወንዞች ይገኛሉ። እነዚህን ወንዞች ከብክለት የጸዱ ለማድረግ በ64 ሚሊዮን ብር ወጪ ፕሮጀክት ተይዞ እንቅስቃሴ ተጀምሯል። የፕሮጀክቶቹ ሂደትና የህብረተሰቡ ተሳትፎ ምን ይመስላል? ከቅርብ ዓመታት ወዲህ በመንግስት ሆስፒታሎች ከመደበኛው የስራ ሰዓት በኋላ አማራጭ የህክምና አገልግሎት እየተሰጠ ይገኛል። ይህ አማራጭ የህክምና አገልግሎቱን ለማሳለጥ ታስቦ የተጀመረ መርሃ ግብር ነው። ለመሆኑ አገልግሎቱ ምን ያክል አላማውን እያሳካ ይሆን? የውጭ ዜና በሶማሊያ የተገኘውን ሰላምና መረጋጋት ቀጣይ ለማድረግ እና የህብረተሰቡን ተጠቃሚነት ለማረጋገጥ በሚደረገው ጥረት ውስጥ በሴቶች ሁለንተናዊ እንቅስቃሴ ላይ አሉታዊ ጫና የሚፈጥሩ አሰራሮችን ማስወገድ እንደሚገባ የአፍሪካ ህብረት አስገነዘበ። የአፍሪካ ህብረት የሶማሊያ ተልእኮ አሚሶም ከሀገሪቱ ሰራተኛና ማህበራዊ ጉዳይ ሚኒስቴር ጋር ያዘጋጁት በማህበራዊ ተሳትፎ ላይ ያተኮረ ጉባኤ ተጀምረዋል። ሰለሞን ገዳ በሱማሊያ እየተመዘገበ ያለውን ሰላምና መረጋጋት ዘላቂ ለማድረግ ሁሉንም የህብረተሰብ ክፍል ማካተት የግድ ነው የሚል ርዕስ የተሰጠውን ጉባኤ ያዘጋጀው በሶማሊያ አፍሪካ ህብረት ተልዕኮ አሜሶምና የሱማሊያ ሰራተኛና ማህበራዊ ጉዳይ ሚኒስቴር ናቸው። የሱማሊያ ፓርላማ አፈ ጉባኤ ሞሐመድ ኦስማን ጃዋሪ በሀገሪቱ እየተመዘገበ ያለውን ለውጥ ቀጣይ ለማድረግ ሃይማኖታዊ፣ ባህላዊና ማህበረሰባዊ መሰረት የሌላቸውን አካሄዶችን ለማስወገድ በጋራ መስራት አለብን ብለዋል። ህዝቡ መንግስት እስኪንቀሳቀስ መጠበቅ የለበትም። ምን ማድረግ እንዳለብን ህዝቡ ሊነግረን ይገባል። በዚህ ሂደት ውስጥ የብዙሀን ማህበራት መገለልና መድሎን ለማስቀረት የሚያግዝ ስልት ለመንደፍ ለሚደረገው ጥረት ድጋፍ እንድትሰጡን አስገነዝባለሁ። ኢትዮጵያን ጨምሮ ጎረቤት ሀገራት ለሶማሊያ እየሰጡት ያለው ድጋፍ በሀገሪቱ ሰላምና መረጋጋት እንዲመለስ አስተዋጽኦ አበርክቷል። ይህን ተከትሎ በሱማሊያ አዲስ መንግሥት ተመስርቷል። በሀገሪቱ ካቢኔ ውስጥም 23 ከመቶ ሴቶች ተካተዋል። ይሁን እንጂ አሁንም በሱማሊያ ሴቶችን የሚያገሉ አሰራሮች መኖራቸውን የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር የሱማሊያ ምክትል ልዩ ልዑክ ሊያን ዋንዮቶ ችግሩን ለመቅረፍና ሁሉንም ያቀፈ ሀገር ለመገንባት ሁነቱ የግድ ሊሻሻል እንደሚገባ ጠቁመዋል። የጎሳ አደረጃጀቱ ሴቶችና አነስተኛ ቁጥር ያላቸውን የህብረተሰብ ክፍሎች የሚያገል ነው ስለ ፍትህ ያላቸው መብት ከመንፈግ ባለፈ ለልማትና ለብልጽግና የሚያበረክቱትንም የሚገድብ ነው ስለዚህ ትኩረት ያሸዋል ከአሚሶም ድረገጽ ያገኘነው መረጃ እንደሚያመለክተው ከጉባኤው የሚገኙ ግብአቶች የአገሪቱ መንግስት የማህበረሰቡን ሁሉ አቅፍ ተሳትፎ ለማሳደግ ለሚያደርገው ጥረት አጋዥ ይሆናል ከተለያዩ የአገሪቱ ክፍሎች የተውጣጡ አንድ መቶ ገደማ ተሳታፊዎች ናቸው ለሶስት ቀናት የሚመክሩት የሰዓት ዜና በዚሁ አበቃ መልካም ቆይታ